ሰላም ጤና ይስጠልን። የተከበራችሁ የኢፌዴሪ መከላከያ ሠራዊት የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱ መረጃዎችን አድርሳችኋለሁ። ወደ ቀዳሚው መረጃ የመከላከያ ሰራዊቱ ውስብስብ ፈተናዎችን እያሸነፈና በጽናት እያለፈ የሀገርን ሉዓላዊነት አስከብረዋል ሲሉ የኢፌዴሪ ጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኖ ጁላ ገለጹ። የልዩ ዘመቻዎች እዝ ማሰልጠኛ ማዕከል ያሰለጠናቸውን የአርባ ሶስተኛ ዙር ካራማራ ኮርስ መሰረታዊ ኮማንዶችን ሲያስመርቅ በክብር እንግድነት እየተገኙት የጦር ኃይሎች ጠቅላይ ኢታማጆር ሹም ፊልድ ማርሻል ብርሃኖ ጁላ ኢትዮጵያ ባይበገሪት ጀግኖች ልጆቿ የሚያጋጥሟትን ፈተናዎች በጽናት በመታገል የሀገራችንን ብሔራዊ ጥቅም አሳልፈው የሚሰጡ የሀገር ባንዳዎችን በመመከት ከዘመን ዘመን መሻገሯን ነው የገለጹት። ኢትዮጵያ የውስጥና የውጭ ጸረ ሰላም ኃይሎች ተናበው ብሔራዊ ጥቅሟን ለመጉዳትና ሉዓላዊነቷን ለመዳፈር በየዘመናቱ የሚደረጉ ሙከራዎችን ሰራዊቱ የህይወትና የአካል መስዋዕትነት ከፍሎ ማሸነፉንም አንስተዋል። ኢትዮጵያ በትጥቅም ይሁን በአደረጃጀት አስተማማኝ የመከላከያ ሰራዊት መገንባቷን ያነሱት ፊልድ ማርሻል ብርሃኑ ጁላ ይህም በቀጣይነት ተጠናክሮ እንደሚቀጥል ነው የገለጹት። ፊልድ ማርሻል ጁላ የልዩ ዘመቻዎች እዝ ማሰልጠኛም የሀገርና የህዝብ ኩራት የሆነ ቀጣይ የሚሰጠውን ተልዕኮ ሳይንሳዊ በሆነ ያሰለጣጠን ዘዴ በሚጠቀም በአጭር ኪሳራ በጠላት ላይ ድልን የሚቀዳጅ ሰራዊት ማፍራቱን መመልከታቸውን ጠቁመው አሰልጣኞቹም የተሰጣቸውን ሀገራዊ ተልዕኮ በላቀ ግዳጅ እንዲወጡ አሳስበዋል። ፊልድ ማርሻል ብርሃኑ ጁላ የልዩ ዘመቻዎች እዝ ማሰልጠኛም የሀገርና የህዝብ ኩራት የሆነ ቀጣይ ለሚሰጠው ተልዕኮ ሳይንሳዊ በሆነ ያሰለጣጠን ዘዴ በመጠቀም በትንሽ ኪሳራ በጠላት ላይ ድልን የሚቀዳጅ ሰራዊት ማፍራቱን መመልከታቸውን ጠቁመው ሰልጣኞቹም የተሰጣቸውን ሀገራዊ ተልዕኮ በላቀ ግዳጅ እንዲወጡ አሳስበዋል። በስልጠናው ከፍተኛ ውጤት ላመጡ ተመራቂ አባላትና አሰልጣኞች የሽልማት አሰጣጥ ስነ ስርዓትም ተካሂዷል። ይህ በእንዲህ እንዳለ የልዩ ዘመቻዎች ማሰልጠኛ ማዕከል መሰረታዊ ኮማንዶዎችን አሰልጥኖ ባስመረቀበት እለት ለምረቃ የበቁ የመሰረታዊ ኮማንዶ ሰልጣኞች አባላቱ የቁርጠኝነት ማሳያ ስለመሆናቸው የልዩ ዘመቻዎች ማሰልጠኛ ማዕከል አዛዥ ሌተና ጄኔራል ሹማ አብድታ ገልጸዋል። በዚሁ የልዩ ዘመቻዎች ማሰልጠኛ ማዕከል የምረቃ ስነስርዓት ላይ የተገኙት የልዩ ዘመቻዎች እዝ አዛዥ ሌተናል ጀነራል ሹማ አብድታ ለምረቃ የበቁ የመሰረታዊ ኮማንዶ ሰልጣኝ አባላት የቁርጠኝነት ማሳያ ስለመሆናቸውም ገልጸዋል። ካራማራ የሚል ስያሜ የተሰጣቸው የመሰረታዊ ኮማንዶ ሰልጣኝ አባላት የተለያዩ ወታደራዊ ትርዒቶችን በማሳየት ብቃታቸውንም በእለቱ አረጋግጠዋል። የአርባ ሶስተኛ ዙር ኮማንዶ ሰልጣኞች የምረቃ ስነስርዓት የሰልጣኞቹ ጥንካሬና ብቃት ጎልቶ መታየቱን የልዩ ዘመቻዎች እዝ አዛዥ ሌተናል ራል ሹማ አብደታ ተናግረዋል። ሌተናል ጀነራል ሹማ አብደታ ሰልጣኞቹ የሚሰጣቸውን ማንኛውም ውስብስብ ግዳጅ ሊዋጡ የሚችሉ የውጊያ ማርሽ ቀያሪ የልዩ ኃይል አባላት ማፍራታቸውንም ተናግረዋል። አዛዡ አክለውም ማሰልጠኛው የሪፐብሊካን ጥበቃ ኃይሉን የሚያጠናክሩ ለቀጣይም ሀገራዊ ተልዕኮ ዝግጁ የሆኑ የልዩ ዘመቻዎች ኃይል የማጠናከርና የማፍራት ተግባር ተጠናክሮ እንደሚቀጥልም ተናግረዋል። አዛዡ አክለውም ማሰልጠኛው የሪፐብሊካን ጥበቃ ኃይሉን የሚያጠናክሩ ለቀጣይም ሀገራዊ ተልዕኮ ዝግጁ የሆኑ የልዩ ዘ ዘመቻዎች ኃይል የማጠናከርና የማፍራት ተግባር ተጠናክሮ እንደሚቀጥልም ነው የተናገሩት። የተመራቂ አባላቱ የቀይ መለዮ አለባበስ ስነ ስርዓቱም በጦር ኃይሎች ጠቅላይ ኢታማጆርሹም ፊልድ ማርሻል ብርሃኑ ጁላ የለበሱ ሲሆን ሀገራቸውን በቅንነት ለማገልገል ያላቸውን ቁርጠኝነትም በቃለ መሀላ አረጋግጠዋል። የሀገራችንን ሰላምና ደህንነት በዘላቂነት ለማረጋገጥ የሰራዊቱና የአመራሩን ብቃት የማሳደግ ተግባር ተጠናክሮ ይቀጥላል ሲሉ የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጀነራል ይመር መኮንን ገለጹ። የመከላከያ አዛዥነትና ስታፍ ኮሌጅ በአጭር ኮርስ መርሃ ግብር ያሰለጠናቸውን የክፍለ ጦር አመራሮች አስመረቀ። በምረቃው ስነስርዓት ላይ በክብር እንግድነት የተገኙት የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጀነራል ይመር መኮንን ወቅታዊ ውስጣዊ፣ ቀጠናዊና አካባቢ ሁኔ ሬታዎችን የተረዱ በሳይንሳዊ መልኩ የሚተነብዩ አመራሮችን ለማፍራት የኮሌጁ ሚና የላቀ መሆኑንም ጠቅሰዋል። አመራሮቹ በተግባራዊ ውጊያ የተፈተኑ የውጊያ ልምድ ያላቸው መሆኑን የጠቀሱት ኃላፊው ስልጠናው ተለዋዋጭ ወታደራዊ ሁኔታዎች እንዲገነዘቡ ያደረገ ተግባር ተኮር ስልጠና መሰጠቱ ፋይዳው የጎላ መሆኑንም ገልጸዋል። መከላከያ የሀገራችን ሰላም በዘላቂነት ለማስጠበቅ ዘመናዊ በስነ ምግባር የታነጸ ሠራዊት ለመገንባት እያደረገ ያለው ጥረት ውጤታማ መሆኑን ማሳያ እንደሆነም ተናግረዋል። የዘመናችን ማስታወቂያዎች ውስብስብ ዘመናዊና አዳዲስ ቴክኖሎጂዎችን መጠቀም የሚጠይቁ መሆናቸውን የገለጹት ኃላፊው ለዚህም ያልተቋረጠ ስልጠና ወሳኝ በመሆኑ ተጠናክሮ የሚቀጥል መሆኑንም ገልጸዋል። ተመራቂ ከፍተኛ መኮንኖቹ ያላቸውን የረጅም ጊዜ የውትድርናና የአመራር ልምድ ካገኙት ስልጠና ጋር በማዋሀድ አህዶችን ማደራጀት ማብቃትና በተፈለገው ጊዜና ቦታ የሚሰጣቸውን ግዳጅ በመፈጸም ሀገራቸውን ማኩራት እንደሚጠበቅባቸው አሳስበዋል። በዝግጅቱ ላይ የመከላከያ የትምህርትና ስልጠና ምክትል ኃላፊ ለ አመራር ስልጠና ሜጀር ጀነራል ሰለሞን ቦጋልን ጨምሮ ከፍተኛ የሰራዊቱ አመራሮችና የኮሌጁ ማህበረሰብም ተገኝተዋል። ከውጭ በደቡብ ሱዳን የዌስተርን ኢኳቶሪያል ቀጠና ተረካቢ ና አስረካቢ ሰላም አስከባሪ ሻለቆች የአርማ ልውውጥ አደረጉ። በደቡብ ሱዳን ተልእኮውን ሲወጣ የቆየው የ አስራ ዘጠነኛ ሞተራይዝድ ሰላም አስከባሪ ና አዲሱ የ ሀያ አንደኛ ሞተራይዝድ ሰላም አስከባሪ ሻለቆች የአርማ ልውውጥ አድርገዋል። በርክክብ ስነ ስርአቱ ላይ በክብር እንግድነት የተገኙት የዌስተርን ኢኳቶሪያል ስቴት ተጠባባቂ ገዢ ተወካይ ሚስተር ጀምስ ሳቫሪ ነው ባደረጉት ንግግር የኢትዮጵያ ሰላም አስከባሪ ሰራዊት ግዳጁን በላቀ ብቃት የሚወጣ ለችግሮች ፈጥኖ ደራሽ። ሰራተኞች የሕዝብ መከታነቱም በተግባር ያረጋገጠ ኃይል እንደሆነም አብራርተዋል። የ19ኛ ሞተራይዝድ ሰላም አስከባሪ ሻለቃ አዛዥ ኮለኔል አለሙ ኪንኪና ና ሰላም አስከባሪ ሻለቃው ኢትዮጵያ በቀጠናው ሰላም በማስከበር ሂደት ያላትን ስምና ክብር አስጠብቆ መቆየቱን ጠቅሰው ይህንን ለማስቀጠል ተረካቢው የ21ኛ ሞተራይዝድ ሻለቃ አለም አቀፍ ህጎችንና የሀገሪቱን ባህል አክብሮ መስራት እንደሚያስፈልግም አስገንዝበዋል። ሻለቃው ከአካባቢው ማህበረሰብ ና የመስተዳደር አካላት ጋር መልካም ግንኙነት እንደነበረው የጠቅ የጠቀሱት ኮሎኔል አለሙ ይህንን አጠናክሮ መቀጠል ከተረካቢ የሀያ አንደኛ ሞተራይዝድ ሰላም አስከባሪ ሻለቃ እንደሚጠበቅም አስረድተዋል። የሀያ አንደኛ ሞተራይዝድ ሰላም አስከባሪ ሻለቃ አዛዥ ኮሎኔል እንዳለ እሸቱ በበኩላቸው በቀጠናው በዓለም አቀፍ የሰላም ማስከበር ቅድመ ስምሪት ስልጠና ያገኘነውን እውቀት እንደ ትልቅ አቅም በመጠቀም ሀገራችን በዓለም ሰላም ማስከበር ያላትን ውጤታማ ተሳትፎ አጉልተን ማሳየት ይጠበቅብናልም ብለዋል። አዛዥ አያይዘውም በሚኖረን የቆይታ ጊዜ ግዳጆችን በአግባቡ ከመውጣት ባሻገር ሚኒስቴር የሀገር አምባሳደርነታችንን በውል በመገንዘብ የኢትዮጵያን ወግ ባህልና ታሪክ በማስተዋወቅ የሀገራችንንና የተቋማችንን መልካም ገጽታ ለመገንባት እንሰራለንም ብለዋል። በርክክብ ስነ ስርዓቱ ላይ በያንቢዮ የመስክ ቢሮ ኃላፊን ጨምሮ የደቡብ ሱዳን ሰራዊት ከፍተኛ አዛዦች፣ በደቡብ ሱዳን የተባበሩት መንግስታት የስራ ኃላፊዎችና የሁለቱ ሻለቆች አባላትም ተገኝተዋል። የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱት የሀገር ውስጥና የውጭ መረጃዎቻችን እየተከታተላችሁት ነበረ። በያላችሁበት ሰላም።